ፍትሐዊ የሀብት ክፍፍልም መሰረታዊ ነው ይላሉ እሳቸው። እንዲሁም ደግሞ ተቋማዊ የግጭት መፍቻ ስርዓት በራሱ ዋነኛው ሊሆን ይገባዋል የሚል አቋም አላቸው። በዋናነት ዘላቂ ሰላም ለመገንባት የሚያስችሉትም እነዚህ ናቸው የሚሉ እጅግ ብዙ የትየለሌ ጥናቶችም አሉ። እነዚህ መሰረታዊ ሁኔታዎች ሳይሟሉና አሁን ያለው ነባራዊ ሁኔታም ቢሆን የሚያሳየው ከላይ የተጠቀሱት ነገሮች እንደ ሀገር ልል እንደሆኑ ነው። ሶ ይህ በሆነበት ሁኔታ መበልጸጋችን ወይም በኢኮኖሚ እድገት ስኬት ማምጣታችን እንዴት አርጎ በኢትዮጵያ ያሉ ግጭቶችን ለማስቀረት መስፈርት ይሆናል ሲሉ የሚነሱ ብዙ ሀሳቦችና ጥያቄዎች አሉ። የኔም ጥያቄ ሆነ ይበሉ እስኪ። ሁለት ደቂቃ። አመሰግናለሁ። ባላዎቹ ያስፈልጋሉ፣ መገንባት አለባቸው። ግን ባላዎቹን እንገንባ ብለን እንነሳሲ እናስብ፣ በምን እንገንባቸው ለሱ ባላዎቹን ለመገንባት በራሱ ምን ያስፈልጋል? ገንዘብ ያስፈልጋል፣ ኢኮኖሚ ያስፈልጋል፣ የሰው ኃይል ያስፈልጋል። እነዚህ የሰው ኃይሎች መጀመሪያ መደላድሎች አሉ ወይ ነው አንድ ነገር እኮ ቤት ለመስራት ለመገንባትም፣ የሰው ኃይልም ለማምጣት ምንም ለማምጣት ምን ያስፈልጋል? ኢኮኖሚ ያስፈልጋል። ብዙ ጊዜ ተቋሞቻችንን መገንባት ያልቻልንበት ዋናው ምክንያት እንግዲህ አንዱ ገንዘብ ነው፣ ሁለተኛው የሰው ኃይል ነው፣ የተማረ የሰው ኃይል ነው። ይሄ እውቀት ያለው ሰው አለመኖር ነው። እነዚህን አሁን ለምሳሌ ዳኞች አሉ፣ የሕግ የበላይነት አለ፣ ጠበቃ አለ፣ ፍርድ ቤት አለ፣ ስርዓት አለው፣ ሲስተም አለው። እነዚህ ነገሮች ሁሉ ዝም ብሎ መሀል በው መጥተው የሚገነቡ አይደሉም። ምን ላይ ይፈልጋሉ መሰረት ገንዘብ ይፈልጋሉ፣ ወይ ከውጭም ይሁን ከምንም ይሁን ብቻ ሀብት ይፈልጋሉ። ያ ሀብት ሲኖር ነው እነዚህን በትክክል መገንባት የምንችለው ተቋሞቹም ተቋም ሊሆኑ የሚችሉት። ኢትዮጵያ ውስጥ አሁን ብዙ ተቋሞች አሉ እንግዲህ ስንወድቅ ስንነሳ ስንወድቅ ስንነሳ ይዘናቸው የመጣናቸው ተቋሞች አሉ፣ ከነ ድክመቶቻቸው ከነ ችግሮቻቸው ከነበርታቶቻቸው ደካማ በሆኑ ባላዎች እንደው የኔ ጥያቄ ደካማ በሆኑ ባላዎች አሁን እንዳነሱት እርሶም ወይ ልል በሆነ ቅድም የገለጽኳቸው የተቋማዊ የአሰራር ሂደቶች የኢኮኖሚ እድገት መምጣቱ ብቻ እንደው ግጭቶችን በኢትዮጵያ ለማስቀረት አይነተኛ ምክንያት ወይ ምሳሌ ሊሆን ይችላል ወይ በትክክል አሁንም እኮ የምናያቸው ነገሮች ናቸው ምንም የምንደባበቀው ነገር የለም ክልሎች እኮ ከክልል ጋር የሚጋጩት በምን ምክንያት ነው ለም መሬት ናቸው እንደዚህ ያሉ ተብሎ የሚታሰቡትን ወደ ራስ ክልል ለማምጣት አይደል እንዴ ውጊያው ምንም የታየ ነገር ነው። አንዱ ክልል ከአንዱ ክልል ጋር የምንጋጭበት ነገሮች፣ አንዱ ክልል ውስጥ የገቡትን ሌላ ሰዎችን ከዚህ ውጡልኝ የሚባለው ነገር ሪሶርሳችንን ወሰዱ፣ እንደዚህ እንደዚህ የሚባለው ነገሮች እኮ ግጭቶቹ ምክንያቶቹ በሙሉ ዲሞክራሲያዊ ስም ወይም ደግሞ መብት ስም ምናምን ይሰጣቸው እንጂ የኢኮኖሚ ጥያቄ ነው። አንድ ጥያቄ ላንሳሉት እዚህ ላይ መልካም አስተዳደር ቢኖር ፍትሀዊ ሀብት ክፍፍል ቢኖር የፌዴራል መንግስት እንደዚህ አይነት የክልሎች ማዕከል የሚነሱ ግጭቶችን የሚከታተልበት የራሱ ሲስተም አለ። ፌዴራል ፌዴራል ስርዓት ሌሎችም ሀገሮች ላይ ብናይ እነ ህንድን ምናምን ብናይ የሆነ ክልል ላይ ሰርፕረስ ፕሮዳክሽን ሲኖር ወደዚህኛው እንዲከፋፈል ይደረጋል። አንደኛው የፌዴራሊዝም የፊዚካል ፌዴራሊዝም የሚባል ኮንሰፕት አለ። እኔ እኔም እያልኩኝ ያለሁት መልካም አስተዳደር የለም እሱ አይቀድምም ወይ መልካም አስተዳደር የለም ወይም ደካማ እያን ነው እነዚህ የህግ የበላይነት ደካማ እያልን ነው። እነሱን ለመገንባት ባይተሰልፍ ራሱ ምን ያስፈልገናል? ኢኮኖሚው ማደግ አለበት ነው። ምክንያቱም በራሳቸው የኢኮኖሚ እድገት ውጤቶች ናቸው። ጥሩ ተቋም የምንገነባው ህግን የምንገባው፣ ፍትህ ሊሰፍን የሚችለው፣ ጸጥታም ሊሰፍን የሚችለው የዳበረ የኢኮኖሚ ስርዓት የዳበረ የሰው ኃይል ሲኖር ነው። እናመሰግናለን።